ጓደኝነታችንን አታከብርም አይቻሉ። ደሴት ብለህ እኔን ትከደኛለህ። እጅግ ለማፈቅርሽ ገና ሳይሽ ድንግት ክው ለመልሽ ከአይኔ ለማይጠፋው ማራኪ ውበትሽ በቃላት ተገልጾ የሚያልቀው መልክሽ የሚያማልገላ ባለቤት እኮ ነሽ አንቺ ጋር ነው መፍቻው የልቤ መክፈቻ ለንጹህነት ይሁነሻላቸ ዋና መድኩ ላይ ገብተሽ ተቀምጠሽ ከወጣሽ ከውስጥ ጉዳቴን ያውግሽ። ኤልዳናዬ ሁሌም በልቤ ውስጥ አለሽ። ግራ ገባኝ በምን ግለጽልሽ? ልደቅ ወይስ ልሙትልሽ? ይህን ተመልከሽን ምን ማንም ያልደፈረኝ። ሰላም ሰላም። ውድና የተከበራችሁ የኛ ፋሚሊዎች እንዲናችሁልን፣ እኛ በጣም ደህና ነን። ዛሬ ከአውራ ዶሮ ጋር ከቻሳ ብለናል። አውራ ዶሮ እንኳን ደህና መጣ ሰላም ብያለሁ። በጣም አመሰግናለሁ ብራዘር ዴቭ። ያው እንግዲህ አውራ ዶሮን ከዚህ በፊት በኔ ቪዲዮ በልደትም ቀን ከዛም በፊት ይሁን የሆነ ቀን ላይ ይዤ መጥቻለሁ፣ በደንብ አላስተዋወኳቸውም። አውራ ዶሮ ማለት ለእኔ ያው ብዙ ነገር ነው፣ ፋሚሊ ነን፣ እርስ በርስ እንደጋገፋለን ምናምን። ያው ዛሬ በሱፍ ሸብረቅረቅ ብዬ መጥቻለሁ እንደምታዩት፣ እሱም ፍሪ ስታይል እና የጸጉሩን ስታይል እንደምታዩት፣ ጥጥል ስም ወቶለት ነው አውራ ዶሮ የተባለው ዶሮ ይህን ስም ባይዘው ራሱ ዴቭ ነው ያወጣልኝ። ይሄ ቪዲዮ ለታሪክ ይቀመጥ፣ ምክንያቱም አውራ ዶሮ ዛሬ ያለበት ሁኔታ ገና ሶሻል ሚዲያ ላይ ትንሽ ተፍተፍ እያለ ነው። በእርግጠኝነት ነው የምነግራችሁ፣ ከአንድ አመት በኋላ ምናምን ታሪክ ተቀይሮ ትልቅ ደረጃ ደርሶ፣ ኧረ ይህን ልጅ ስንወደው፣ ኧረ ይህን ልጅ አምጣልን እንደምትሉኝ እርግጠኛ ነኝ። ግን እዛ ቦታ ስትደርስ ትረሳኛል። ሁለት ባስ ነው የማዘጋጀው ከደሴ አዲስ አበባ ድረስ የሚያገናኝ የሆነ ነገር ይፈጠራል ብያስበ ግድ ነው። በውልባስ ነው ይዛችሁ ሰላም በላቸው እስቲ ሰላም ሰላም ብያለው። ያው አውራ ዶሮ ነኝ። ዛሬ ያው በዴቭ ቤት መጥቻለው። በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። ዴቭ ያው የምወደው የማከብረ ጓደኛዬም ወንድሜም ነው። በተለያዩ ስራዎች የሚያገዘኝ እሱ ነው። ስለዚህ ያው ለአንተ እኔ ግን ማብራቱ አልችልም። እንግዲህ እሳቸው አክሽን ላይ ነው፣ ካራቴው ላይ ምናምን ምት ነው የምወደው እና በመሀል ዘራፍ በማለት ነው። እና ፋሚሊ ዛሬ አንድ ነገር አስበናል። ኤልዳና እየመጣሽ ነው፣ ደውለንላት ነበረ። ኤልዳናን እንግዲህ ዛሬ በእኔና እሱ ተነጋግረን ማይሆን ነገር ልናደርግ ነው። ኤልዳና ጋር በጣም ይቀራረባሉ ላይክ ኦፊሻል እንደዚህ በቪዲዮ ምናምን መተናናቅም እንጂ በደንብ ነው የሚቀራረቡትና ዛሬ ለምን ኤልዳናን በቃ ወደድኩሽ፣ ሞትኩልሽ ለምን አትላትን ምናምን ስለው በቃ ለምን ቪዲዮ አንሰራም ተባባልና ተነጋገረንና የምታደረገውን ሪያክት፣ ምን ልታደረግ እንደምትችል ትቀበለዋለች ወይ ምናምን ይህንን እኔም በቃ እንደናንተ ጓጉቼ ማየት ፈልጋለሁ እና እስቲ ስትመጣ ሉ በቃ እኔ አንድ ነገር ልነግድ እፈልጋለሁ። እኔ ቢኖር ማን ቢኖር አያገባኝም። እኔ ዛሬ ስሜት ልናገር ነው የመጣሁት ብሎ የሚያደርገውን የትወና ጥበብ ታዩታላችሁ። የሱን ኤልዳና ግን ትቀበለው አትቀበለው፣ አብረን ከፋሚሊያ ጓግተን በጉጉት የምናየው ይሆናል። ምን ታስባለች? በቃ እኔ ችግር ተስማምተናል። ትሳካላታል። ግን እሷ እሺ ብትልህስ ከባድ ነው። እሺ ምትለው እስከ አሁን ፋሚሊ አስባችሁታል። እኔም እኮ ወዳለሁ ብትለው በቃ እኔ ሞቻለሁ ሞቻለሁ። እንደዛ ምን ይመስለኛል። ምክንያቱም እሺ ካለችው እንግዲህ እንጃ እስኪና ያለ ነገር ነው። ይከብደኛል አትልም ብዬ አስባለሁ። ረባክ ምናም ነው ምትለው። እሺ ካለች ግን ማለት ነው ሳንጄጅ ያለው እዚሁ ነው። ፊክስ ማድረግ ካራቴ ያደንህም እና ፋሚሊ ኢላና እንግዲህ ትንሽ እንጠብቃት። መታ ጉዱን እስከማይ አውራ ዶሮ እንዴት እንደሚተው ነው እስከማይ። ቸኩያለሁ፣ ሳቄ እንዳይመጣብኝ እንጂ ኧረ እኔ ችግር የለብኝ። ለትወና እንዳተስ የተካንክበት ነው ምንም ሰምታችኋል። ምንም ይህም ቪዲዮ ገና ስትጀምሩት ሰብስክራይብ፣ ሼር፣ ላይክ፣ ኮፒሊንክ እንዳይረሳ ነው። አበቃ ይህንን በደንብ ነገር በጣም አስቸግረ እያረጋችሁ ኮመንት እየጻፋችሁ፣ ሼር ሼር አድርጉት። በጣም ነው የምንወዳችሁ። በጣም ነው የማከብራችሁ። ያው እኔ የመጀመሪያ ነው ዛሬ ሰው አፈቅርሻለሁ ብዬ። የመጀመሪያ አፈቅርሃለሁ ነው የሚሉኝ ብዙ። እኔ ግን ዛሬ የመጀመሪያ ነው። አፈቅርሃለሁ የሚባል ሰው ነበረ ዛሬ ግን

አንድ ይለብረት አንድ ይለብረት። ተረጋጋ እንጂ፣ እንዴ ነው ወስኝ ነገር። ተረጋጋ ብቻ። ምንድነው እወድሀለሁ ግን ዛሬ በቃ አመቄ መቆየ ስለማልችል አንድ ነገር በእናገር ምፈልግ እኮ ተናገራለከ። ነው ምን አልኩኝ? አንድ ነገር ሲገልጽ ወይ ነይልዊ ወይ አንዴ አንዴ እቺን ብቻ ልንገራትና ችግር የለውም። እሺ ወደን እንዴዋ አንዴ ነይ ነው ምንድነው? አንዴ ሰላም ለመወድሽ እጅግ ለማፈቅርሽ ገና ሳይሽ ድንግት ክው ለመልሽ ከአይኔ ለማይጠፋው ማራኪ ውበትሽ በቃላት ተገልጾ የማያልቀው መልክሽ የሚያማልገላ ባለቤት እኮ ነሽ አንቺ ጋር ነው መፍቻው የልቤ መክፈቻ ለንጹህነት ይሁነሽ አላቻ። ዋና መድኩ ላይ ገብተሽ ተቀምጠሽ ከወጣሽ ከውስጥ ጉዳቴን እያውግሽ፣ ኤልዳናዬ ሁሌም በልቤ ውስጣለሽ። ግራ ገባኝ በምን ግለጽልሽ? ልደቅ ወይስ ልሞትልሽ? ይህን ተመልከሽን ምን እንደውልሽወይወይገብተው በቃ ልቀኝ፣ በጣም ነው ምወድሽ። በቃ ዳና አላስመስልም ዛሬ እንደ ሌሎች አስመሳይ አይደለሁም እባብ አይደለሁም። የልቤን ነው የምነግርሽ፣ የምሬን ማለት እባብ አልገባህ በቃ እንጣላለን። የመጨረሻ ማለት ነው። አጋጣሚ ነበር የምጠብቀው በጣም

እማቶጅኝ ከሆነ አልወድህብኝ ነገሪ ተስፋ ይልቁረት ሆናችሁ ነው አትነግሪውም ምንድን ነው ደስ ማለት አንተ ግን ምን አይነት አስመሳይ እባብ እባብነት ነው እንጂ አንተ ፊት እኮ ነው የነገርኳት

እሷ ትመርጣለች፣ ምርጫዋን በቃ አንተ አይደለ የምትወስነው። ትፈልጊዋለሽ? ንገሪኝ በግልጽ በግልጽ ንገርኝ። ነነእኔ ሰቷት ነነኛ ር አንተ አንድ ቀን ፍቅር ሰጥተህ አታውቅም። ስለዚህ በቃ በቃ እሷ ምርጫዋን ትወስን። በቃ ነገርኩህ፣ ጓደኝነታችን ይቋጭ። በቃ እኔ በኤልዳና አልደራደርም። በቃ የፈለግከውን ነገር አንጣ። የምርህ ነው፣ እና የምርህ ነው በአንቺ አልደረደረም። በጣም ነው የማፈቅራት፣ ከልቤ ነው የምወዳት። ሁሌ አንተ በማስመሰል ነው የምኖረው። አንድ ቀን እንኳን ፍቅሯን ገልፀህ አታውቅም። ጭራሽ ጭራሽ እሷ ናት። ቆይ ትፈልጊዋለሽ ማለት ላናግረው የሆነ ሰው አፈቅርሻለሁ ሲልሽ በፋሚሊዎች ላይ እንደዚህ አይነት ጫና ማሳደር ወከባ እንዲፈጠር አልፈልግም። ፈልገህ ነው ቪዲዮ እንዲያዝኩ እያወቅህ እንደዚህ የምታደርገው እድሉን ልትጠቀም። በቃ ለምንድነው እድሉን የምትጠቀመው? ለምንድነው እንደዚህ አይነት መጥፎ ነገር ዛሬ እንኳን ሰፕራይዝ ላድርጋት እንደማፈቅራት እንኳን አታውቅም ይችልሽ። አንተ ግን አንድ ቀን ፍቅር ሰጥተሃት የማታውቅ ዛሬ እኔ የፍቅር ጥያቄ ሳቀርብ የእሷ ወዳጅ የእሷ አፍቃሪ ሆነህ ተገኘች። እስከ ዛሬ አስመሰል እባብ ነህ አንተ። በደ እየነደፍካ መርዝህን ስረጭባት የነበርክ ሰው ነህ ዛሬ እኔ ግን እውነታውን ፍቅሬን ስገልጽላት አንገበገበ ፈላ። አንቺ ወስደ ምን ታኖራታለህ? ምንም ድሃ ምን ዳካደለ እንዴ፣ የፈለገችው መኪና፣ ቤት፣ ምንድን ነው? እኔ ለአንቺ አላንስም። እሺ፣ እሺ፣ አለሁ። ልገዛላት ነው፣ እገዛላታለሁ። አዎ። እና አንቺ በመኪናና በቤት ልትታለል ነው ወይ? ስማይ እዚህ ጭቅ ጭቅ እንዲፈጠር አልፈልግም። መጀመሪያ እንዲፈጠር አልፈልግም ማለት ኤልዳና፣ እሱ ጋር ልትሄጂ ፈልገሽ ነው? ምንድነው? ዳርዳር ምት ይው ምንድነው? አንተ ግን ደይ፣ ችግር መፍታት እንችላለን እኮ ነው ላናግሮ ፈልጋለሁ። በቃም መለሰችልህ እኮ። አንተን እንደማትፈልገ እያሳወቀች ነው። ምርጫዋ ነው። አውቀሽ እኮ ኤልዳና፣ የምር እሱ ጋር መሄድ ፈልገሽ ነው? እንደዛ ለማለት እኔ ልሂድላችሁ። የአብርሃምና የሳራ እንዲሆንላችሁ ላጨብጭብላችሁ ሲጀምር ቆይኝ እዚህ ለምንድን ነው የመጣሁት ግን መጀመሪያ ምንም ሌላ ደግሞ ይባስ ብለው ዞር በይ ነው ነው እንደ ትልቅ በስራት እያወራሁ ጓደኝነታችን እዚህ ጋር ያበቃል። አንድ ለናንተ ጓደኝነታችንን አታከብርም። አይቻሉ ላናግር አንተ ላናግር ለሴት ብለህ እኔን ትክደኛለህ። ለሴት ብለህ አንተ ተው አታሶራይ በቃ ለሴት የገዛ ጓደኛ አንተ ትክዳለህ። እዚህ ቦታ እንድትቆም ያረግኩኝ ነኝኛ። አንተ ለእሷ ስትልኝ ካርከኝ አደክነው

እሱም መጀመሪያ ላይ ማናገር አለብኝ። እየሰማሽ ነው? አሁን እኔ በቃ ወንድ ልጅ ነኝ። አንተ እኔ እናንተ እንገናኛለን። ችግር የለው። ስለምን ዛሬ በቃ እኔ ሁሌ ማበድ አለብኝ ማለት ነው መሆን እኔ ናችሁ እንደዚህ ነው ያቅም ነው ማለት ምን ማለት ነው? አንቺ አንቺ ፈልገሽው ካልሄድሽ በስተቀር እንዴት ነው እንዴት ነው ይሄን እንደተራማ እንዳየው እምትፈልጊው? ትሰማኛለህ? እስካሁን እየታገስኩ ነው። እሺ ከአቅሜ በላይ እየሆንክ ነው። ትሰማኛለህ? እስካሁን ታግሻለሁ፣ ከዚህ በኋላ ግን አልታገስም። እሷ ፊት እኔ አንተ ጋር መጣላት አልፈልግም። አሁን ስለፈለክ ነው እንደዚህ እጅህን ደግሞ እንደዚህ አድርገህ አንተ አንተ ሴት ሲ ባብክ እግዚአብሔር ፀጉርህን እንደዚህ ስላቁም አይደለም እሺ? ፍቅሬ ስለገለጽኩላት ጀግና ነኝ። እኔ አንድ ነገር ልንገርሽ እሺ። ከእንደዚህ አይነት ሰው ጋር መሆን የምትፈልጊ? እኔና አንቺ ስንት አመት ሙሉ የገነባነውን ፍቅር እንደዚህ ነው ግድል የምታደርጊው? ለዚህ ብለሽ ምን ፌመስ ነው ብለሽ ነው ብለሽ ነው በጣም ሲበዛ ያለ ለዚህ ብለሽ ነው እኔን የምትከጂኝ? ልቤን እየሰበርኩ ነው። ምንድነው? ልብሽን የምሰብረው የአንቺ ልብ እንትን ነው እንዴ? ነገሮች ማዳመጥ አለብህ። አንቺ ነሽ እኮ ማዳመጥ ያልቻልሽ ማስተዋል ያልቻልሽ እኮ። እንዴት ነው አፈቅርሻለሁ ሲልሽ አምነሽ ተቀብለሽ ከሱ ጋር ላውራ የምትይኝ? ዲቫኒ ናት። እንደዚህ አይነት ወሬ አድካ አንተ ጋር አይመጥንም ብለሽ እንደዚህ በጠፊ መማታት ነው እንጂ ያለብሽ። እንዴት ነው ከእሱ ጋር ፍቅሩን ልትቀበይው? እኔ እኮ ተቀበልኩ። የበጣም የበጣም የበጣም አስመሳኝ ማለት እኮ ነው

አረ ጉድ እንዲህ ይቻላል አረ እስቲ አሞኛል በጣም ደግነቱ ስጋ የለኝም ግን እኮ ይቅርታ ፍራንክ ላረግሽ ነው ይቅርታ ጥፊም ተመትቻለሁ እንግዲህ ከጥፊ በላይ ነው ተቀጣሁ። አንተ ደና አርጋ ነው ሞቀችኝ። በይ ፈታ በይ፣ በቃኛ። ግን ጀግና ናት፣ የምር ጀግና። አንተ ግን አከበርኳት ብዬ በመሀል እኮ ደንግጬ ነበር። በላት በላትም ብሎ ነበር። አንተ ዞረብኝ። አንተ ቀላ ፊቷ። አንቺ ምን ይባላል? እኔ የለሁበትም። እሱ ነው እንደው ፕራንክ እናድርጋት ያለኝ እኔ እኔ አይደለም እሱ ነው ፕራንክ እናድርጋት ብሎ ነው እና ወደዚህ እሺ፣ ፋሚሊዎችን ጎበዝ ነኝ ትንሽ ለማስመሰል ሞክሬ። አይ እኔ ግን በጣም የገረመኝ ግጥሙን ከየት አመጣኸው?

እኔ የምር ሁለታችን ገና አንቺ ከመምጣትሽ በፊት ማለት አሳባችን ሌላ ነበር። ከዛ ተነጋግርና ለምን ቪዲዮ አንሰራባትም ለምን ስንመጣ እንደዚህ ፕራንክ እናረጋትም ተባባልንና አስብንና ቀምርንብሽ። ግን ማለት ነው ፋሚሊዎች ጋር እኔ አንድ የገረመኝና የታዘብኩት ነገር ምንድን ነው የምር እሷ ልታደርገው መስሉኝ ደንግጬ ነበረ በማለት ቆይ እኔ ሱላውራው ምናምን ምናም ስትለኝ እውነት መስሉኝ አልኩኝ ሌላ ፍራንክ ማለት ሌላኛው ፕራንክ መጣ ምክንያቱ ከበር እኮ ነው ሁላችሁም ከኔ ተማሩ የምር አሁን ይቺ ልጅ እሺ ብትለው ኑሮ ሞቻለው ልል ነበር ግን በጣም ነው እኔ ደስኛለሁ። ኧረ በእናትሽ እ ስለማውቀው ነው ምናምን አትበይ። እንደውም እኔ ፋሚሊዎች ስላሉ ነው እንጂ የምትቼሽ ነበር የሚል አይ፣ ካለን ቅርርብነት አንፃር ያው ልታናግረው ይፈልጋ ነው። ጥፊው ግን በቂ ነው። ከዚህ ጋር ያለ ፕራንክ ፕራንክ ጠላን እኛ። ተሳክቶልንማ ጠላፊ እኮ አልተሳካልንም። ኦልሬዲ ጉብዝናዋን አይተናል። በጣም ጀግና ናት። ግን ያው በሪስፔክት የምታናገረው እንደፈለገች ነው ያየሁት። በጣም ነው ደስ ያለኝ። በዚህ ልክ መሆኗ ያው ትንሽ ኩራት ተሰምቶኛል። ምናምን ምናምን ፋሚሊ ግን በጣም አድርገን እንወዳጀዋለን እንዳጆአለን። ተሳክቶልናል ተሳክቶልኛል ምናምን ያው እንደነገሩ እንደነገርኩ በጣም ጀግኖች ነን። ይገባል።